ከባለፈው ችግሮች አንዱ በጉበት አስተዳደር ውስጥ የሚኖር ችግር የጉበት እንቅስቃሴ መቋረጥ ያለባቸው ታካሚዎች ናቸው። የጉበት እንቅስቃሴ መቋረጥ ሁለት አይነት ነው። በድንገት የሚመጣ የቀላል ጉበት እንቅስቃሴ መቋረጥ እና በጉበት ጉዳት ወይም በጉበት ማስነሳሳ መሰረት የሚመጣ የቀላል በቆይ ጉበት እንቅስቃሴ መቋረጥ ወይም ያቸዋፍ ነው። እነዚህ ታካሚዎች እጅግ እንደሚታመሙ ናቸው። በጉበት እንቅስቃሴ መቋረጥ ምክንያት ሙሉ ሰውነት ይጎዳል። እነሱ ከአብዛኛው ለረጅም ጊዜ የአይሲዩ አስተዳደር ያስፈልጋቸዋል። ይህ በአፖሎ ሆስፒታል ሌሎች ስፔሻሊስቶች የሚረዱ በጣም ጥሩ ድጋፍ አለን። ለዚህ አስተዳደር ማከናወን ይረዳናል። ይህ የተሰጠ የጉበት አስነሳስ እና የጉበት ኢንቴንሲድ ካር ሐኪሞች አሉን። ለእነዚህ ታካሚዎች አስተዳደር ማከናወን ይረዳናል እና የሚገኙ ሁሉን የላቀ ሕክምና ዘዴዎችን እንጠቀም የጉበት እንቅስቃሴ መቋረጥ ታካሚዎችን ለማገዝ በፕላዝማ ሕክምና ወይም በሄም አብሶርብሽን ህክምና በአስተላለፍ ወይም በተጨማሪ የጉበት ድጋፍ ቅርጸት ይጠቀማሉ እህ ይህ እንደ ጉበት ዳያሊስ ይታወቃል፣ ቢሆንም በትክክል ዳያሊስ አይደለም። ከእነሱ አንዳንዶቹም ወደ ጉበት ተተኪ ማስተካከል እንደምንሄድ እንደምንረዳ እና በመጨረሻ ታካሚውን ማዳን ይቻላል እህ ስለዚህ በአገሪቱ ውስጥ ሁሉም የጉበት እንቅስቃሴ መቋረጥ አስተዳደር የሚሰጥ የሚታወቅ ከጥቂት